ሰላም ውድና የተከበራችሁ ይሄ ለዩቱብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። የዛሬ ደግሞ ስለ ሰይድና ስለ ሱመያ ይዤላችሁ ካች ብያለሁ ማለት ነው። ሰይድ እንግዲህ ሲጠበቅ የነበረው የዲኤንኤን ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ እያለ ነው። ከብዙ ድካምና ከብዙ ልፋት በኋላ መልሱን አመጣሁላችሁ ብዙዎቻችሁ ሱመያን መልሱ ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት ይቅርታ በትዕግስት አዳምጡኝ። ስፈልጋት ከመጀመሪያ ጀምሬ ከናብዲ ጋር ሁኜ ስፈልጋት ነበር እያለ ነው። አሁን ግን በመጨረሻ አገኘኋት እያለ ነው። እና አሁን ቤቷን እየዞርኩኝ ባላንኳኳም እየፈለግኩኝ ነው። ቤት ቀይራላ ብላችሁኛል። ቤት ቀይራለች ብለውኛል እና ባልቀርጽላችሁም አሁን ማግኘት አልቻልኩም እያለ ነው እንግዲህ። ቤት ቀይራ ይሆን ቤት ከተማ ቀይራ ይሆን? እኔ ሰላም እራሱ ታጠራጥረኛለች ባሏ፣ እሱም ቤት ከቀየሩ በኋላ ሰላምን ባሏም ቤት ከቀየረች በኋላ አይተናት አናቅም እያሉኝ ነው። እኔም እንግዲህ የመንን በየቤቱ እየገባ ሆይ ባላንኳኳም እየዞርኩ እየጠየቅኩ ነው እያለ ነው ማለት ነው። ሱመያ ማለት ነው እንግዲህ የሰራው ስራ እንግዲህ እውነት ነው ወይስ አይደለም? የልጁን ውጤት እና ያለን አብረን ማለት ነው እንግዲህ። ሱመያ ለማሳመን እየወጣና እየወረደ ነው ሰይድ ማለት ነው እንግዲህ። የምደርስበትን አሳውቃቸዋለሁ። ሀገኛዋት እንግዲህ እኔ ትዳሬ በአንቺ ስበብ ተበትኗል። እኔ አንቺን ትዳር አድናለሁ ብዬ የራሴን በተንኩኝ። የምፈልገው ምንም ነገር አይደለም እሷ እኔና እሷ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ለሱመያ ብቻ ነው ማድረስ አላማዬ፣ እንድታምነኝ። እስኪ እንግዲህ ድምፁን ሊረብሽ ይችላል፣ እስከ መጨረሻው ከኔ ጋር ሁኑእና ልክ እኔ እንትን ካልኩኝ በኋላ የምነግራችሁ በኋላ የምደርስበትን አሳውቃችኋለሁ እያለ ነው ማለት ነው እንግዲህ። ያው እየወጣ እየወረደ ነው እንግዲህ ሱመያን ለማግኘት ማለት ነው እንግዲህ እንግዲህ የልጁን ምርመራ ሲፈለግ የነበረው ሲጠበቅ የነበረውን የዲ ኤኒን ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው እያለን ከብዙ ድካምና ከብዙ ውጣ ውረድ በኋላ አመጣሁላችሁ ብዙዎቻችሁ ሱመያ መልሱ ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ እያለን ነው እንግዲህ እስኪንስማው ስፈልጋል ከና አብዲ ጋር ሁኜ ስፈልጋት ቆይቼ በስተ መጨረሻ የት እንደተገኘች እስከ መጨረሻው አዳምጦኝ እያለን ነው እንግዲህ። እና እንግዲህ ቪዲዮ ላይ እንዳያችሁት ከእና አብዲ ጋር ብዙ ተዘዋዙረናል። አንድም ቀን አይደለም ሁለትም ቀን ሶስት ቀን ዙረናል። ከእነሱ ጋር ብቻማ አይደለም ብቻዬን ዙር ያለው እያለ ነው። ሄድኩና ስንጠይቅ ቤት ቀይራለች አሉኝ። እኔም ደግሞ ጊዜ እየጠበኩ ነበረ። ባሏ ወደ ስራ ቦታ ሲሄድ በደንብ አድርጌ ሴቶች ልቤኬባቸው ነበር እንደዚህ እንዲጠራልኝ ሳጣራ ልጅቷ ተሳፍራለች ይሉኛል። ወዴት ወዴት? ይሁን ወዴት ይሁን? ከዚሁ ሀገር ውስጥ ሆኖ ለሌላ ሀገር ተሳፍራለች አሉኝ። በምን ምክንያት ባሏ እዚህ እያለች በምን ምክንያት ባሏ እዚህ እያለ እሷ ትሳፈራለች ብዬ ስጠይቅ፣ ከባሏ ጋር ተጣልታ ቤት የት እንደሆነ በእርግጠኝነት አላወቅኩም። የሚያውቅ ባሏ ነው። ባሏን ደግሞ እንዴት ጠይቀው? ባሏም ትንሽ ተቆራርፋ ባሏ አለ። ባሏ እዚህ ነው ያለው። ከባሏ ጋር ስለተኮራረፉ መጠየቅ አልቻልኩም። ልጅቷ እና በቃ ሱመያ ይኸው የዲኤንኤ ምርመራ ይህንን ይመስላል። በአንድ ቀን አጠዋት ብዬ አልመጣም ብዬ ይኸው ደጋግሜ ስፈልጋት ነበረ። ከሌሎች ከሌሎች ሰዎች ጋር ከሌሎች ሰዎች ጋር ላጣራ ነበረ። ከባሏ ጋር ኃይለኛ ጸባ ነበረ። ተጣልተው ሄዳለች ብለዋል እዚህ አለች፣ እዚህ የለችም፣ ተፋተዋል ሁሉ ነው ያሉኝ እያለ ነው እንግዲህ። እና አላውቅም ምናልባት ቪዲዮ አይተው ታውቆ ተጠራጥሯት ተጨቃጭቆ በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሰውም ይችላል። እኔ ምንም ያወቅኩት ነገር የለም፣ ብቻ ተጣልተዋኝ እያለን ነው ሰይድ ማለት ነው ሰ እና ብቻ ተጣሉ በምን እንደተጣሉ አላውቅም ብቻ ተለያይተዋል እና ሱመያ የምጠብቂውን እኔ ደህና ምርመራ አመንሽኝም አላመንሽኝም ይኸው ትልቋ ደግሞ ይህን ጨዋታ የተጫወተችን የተጠራጠርኩት አቶ ሰላም እና የተጠራጠርኩት እሱን ጉዳይ ግን ገና አጠራለው ሳላጠራ ምንም አላወራም ሰላም እና የተጠራጠርኩት ሩጣ የመጣችው ለተንኮል ነው ያልኩት ልጅቷ ልታሸሻ ልደብቃት ሊሆን ይችላል ሱመያን እያለን ነው እንግዲህ ሳላጠራ በደንብ አላወራም፣ አጣርቼ ነው የማወራው እያለን ነው ሰይድ። ሰላም እንግዲህ ያው ፓስፖርቱን እንደወሰድኩባት እንግዲህ ቪዲዮ ለቆ ቪዲዮ ሰርቶ ለቋን፣ ሰላምም ተናግራለች። ያው እኔ እንግዲህ የሰላም ፓስፖርት ምንም አያደርግልኝም፣ አልሳፈርበት፣ የትም አልሄድበትም። ብቻ ግን የምፈልገውን ነገር እንድታደርግልኝ ነው ፓስፖርቷን የያስኩት፣ እያለን ነው ሰይድ። እንግዲህ ጥፋት እያጠፋ ነው ሰይድ የምትባል ሰውዬ ማለት ነው። ሰላም ፓስፖርቷን ያስኩበት እንድትተባበሬ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰርልኛል? ሌላ ተንኮል በስብ ሰላም ራሷን አልይዛትም እያለን ነው ሰይድ የሆነ በር ዘግችባት የሆነ ነገር አርጊያት መሄድ እችላለሁ እያለ ነው። እየተጎረረብን ነው ማለት። ከሴት ልጅ ጋር አልፎካከርም። ወንድ ቢሆን ነበረ የምፈልገውን ነገር ለማድረግም መቼ ነበር። ይህች ግን ሴት ነች እና ፓስፖርቷን እንደምን እደብቃለሁ እኔ ከእሷ ተንኮል ብፈልግ በር ዘግቼ የሆነ ነገር ማድረግ እችላለሁ እያለ ነው ሰይድ ማለት ነው። እና እሷ ላይ ሴት ልጅ ስለሆነች እሷ ላይ ሴት ልጅ ስለሆነች እሷ ላይ እጄን አላነሳም፣ ምንም አላደርጋትም እያለን ነው ማለት ነው። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው። አዎ ይዤዋለሁ። ሰላም ቪዲ የምታይ ከሆነ እያለ እያለ ያለ ፓስፖርት የትም መሳፈራችም እዚህ ነው ያለሽው። ምንም አይነት ተንኮል አትሄጅም ምንም አይነት ተንኮል ሰርተሽ አከጅም ማለት ነው። የሚፈልገውን ነገር እስካጣራ እያለ ነው። ስለዚህ ይህ ሰይድ የሚባል ሰውዬ ሰላም ወዴትም እንዳትንቀሳቀስ በፓስፖርቷ እየተቆጣጠራት ነው ማለት ነው። ምን አይነት ሰው እንደሆነ በፈጣሪ ስም እና ሚሞሪ ነበረ ስጠይቃት የነበረ ትቼዋለሁ። ሚሞሪውንም አትስጠኝሽ አልዞርም። እሱ ጋ የለም እንደማላገኝ ነው አውቅ ያለው እሱ ሌላ ጊዜ ጠይቃለሁ። ሚሞሪውን ሳይሆን አሁን የምጠይቀው ልጅቷን ደብቃታለች። ሰላም ሰላም ሱመያ ለእሷ የምታገዝ እየመሰላት ነው እንጂ አንድ ላይ እኔና እኔ ጋር እሱና እኔን ግዛይ ላጠፋው ጥፋት እንዲህ ነው ያጠፋው ብላ በሽማግሌዎች ሱመያን እንድንለምናትና እኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠርቤ ዚያ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። እንደዚህ ማድረጓ ግን ጥሩ አይደለም። ሱመያን ደብቃታለች። ሱመያን ታምጣለኝ፣ በጠረጴዛ ዙሪያ ችግራችንን እንፍታ እያለ ነው እና እያለ ነው ማለት ነው። እኔና የሱመያ ጉዳይ እንዲፈታ እያለ ነው። እንግዲህ ሰይድ ያው ምንም ማድረግ አልቻለም ቤተሰቦችዬ፣ ማለት ነው። ሱመያ የማትፈልገውን ነገር ከአንተ ጋር መኖር አልፈልግም፣ ይህንን አድርግልኝና ከአንተ ጋር እኖራለሁ እያለኝ ነው እያለችኝ ነው አለ። በነገራችን ላይ እኔ ግን የሚመስለኝ ሰይድ የሚባል ሰውዬ ከሱመያ ልጆቿን የሚወስድባት ነው የሚመስለኝ። በቃ ዝም ብዬ ሳስበው ልጆቹን የሚወስድባት ነው የመሰለኝና ያው ሰው በያ እንግዲህ ልጆቿን ይዛ እንዴው ተደብቃ ብትቀርብ ብዬ አስባለሁ። ለምን መሰላችሁ? ልጆቹ ከአባታቸውን መራቅ የለባቸውም። ከእናትም ከአባታቸው ጋር ሆኖ ቢያድጉ በጣም ጥሩ ነው። ለምን እናትና አባት መለያየት ለልጆቹ ጥሩ አይደለም። ከእናትና ከአባታቸው ጋር በፍቅር ቢያድጉ ደስ ይላል። ግን ከእናቶቸው ነጥሎ የሚወስድ ከሆነ ግን በጣም ከባድ ነው። በጣም ይከብዳል። ስለዚህ ከአባት ጋር ከሚያድጉ ደግሞ ከእናት ጋር ቢያድጉ ይሻላል ማለቴ መቶ የሚቅማት ከሆነ ማለት ነው። እና ስለዚህ እኔ በጣም ነው ምፈራው፣ ለምን የሚወስድባት ነው የሚመስለኝ። እና ያው ሰይድ ግን እንግዲህ በሰራው ስራ ያው ውጤቱን እያገኘ እየወጣ እየወረድ ነው ማለት ነው። ለማንኛውም ሁላችሁም ላይክና ሼር ሰብስክራይብ እያረጋችው አበረታቱኝ። የመወዳችሁ እና የማክብራችሁ ቤተሰቦች ደግሞ በሌላ ቪዲዮ እስከምንመጣ ድረስ መልካም ጊዜ መልካም ቆይታ። ሁላችሁም ታዲያ ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። የምወዳችሁ የማከብራችሁ ቤተሰቦች ባይ።